አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት አራት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱሳን ነገስት አብርሃ ወአጽብሃ፣ ሁለተኛ ቅዱስ ሃናንያ ሐዋርያ ከሰብዓ ሁለቱ አርድእት፣ ሶስተኛ ቅዱስ በርቶሎሜዎስ ሐዋርያ፣ አራተኛ ቅዱስ ባኮስ ሰማእት፣ አምስተኛ ቅዱሳን ባባ እና ማማ ስድስተኛ ቅዱስ ዮሐንስ ሕጽው። ወርሃዊ በዓላት ቅዱስ ዮሐንስ ወንጌላዊ፣ ሁለተኛ ቅዱስ እንድሪያስ ሐዋርያ፣ ሶስተኛ ቅድስት ሶፊያ ሰማይት፣ አራተኛ ቅዱስ ዮሐንስ ዘሐራቅሊ ሰማዕት። ጥቅምት አምስት ቀን የሚከበሩ አመታዊ የቅዱሳን በዓላት አንደኛ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ አመታዊ የመታሰቢያ በዓል ነው። ሁለተኛ ቅዱስ ኪራኮስ አረጋዊ ጳጳስ ወሰማዕት ሁለት ሶስተኛ ቅዱስ ተሃና ሰማዕት እናቱ፣ አራተኛ ቅዱስ ያዕቆብ ወልደ አልፌዎስ ከአስራ ሁለቱ ሐዋርያት፣ አምስተኛ አባ ጳውሎስ ሰማዕት አሪዮሳውያንን አንቀው የገደሉት አባት። ወርሃዊ በዓላት ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ብርሃን ዓለም፣ ቅዱስ ዮሐኒ ኢትዮጵያዊ፣ ቅዱስ አሞኒ ዘናሀይሶ ቅድስት አውጋንያ ሰማዕትና ጻድቅ የቅዱሳን የሰማዕታት የጻድቆ አባታችን የአቡነ ገብረ መንፈስ ቅዱስ በረከት ረድኤት የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ ይለየን። ወስብሃት ለእግዚአብሔር ወለወላዴት ድንግል ወለመስቀሉ ክቡር ይቆየል።